ሰላም የኢትዮ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በአዲስ ፕራንክ ሀሳብ መጥቻለሁ። ይሳካልኛል ብዬ አስባለሁ። እስኪ ለዋናውም ለሞካው ፕራንክ ላረጋት ያሰብኩት ደግሞ ማኪን ነው እህቴን እና ሀሳቡን ምን መሰላችሁ? ጓደኛ ድሮ አብሬያት የተማርኳት ጓደኛለች። ከእሷ ጋር ልንገናኝ ነው ከረዥም ጊዜ በኋላ ብያታለሁ አለውና። እና በቃ ለባብሻለሁ፣ ሰውነቴ ላይ አንድ ጨርቅ ጨርቅ ምናምን ጨምራለሁ፣ እዚህ ጡት ጋር ምናምን ሪያክሽኗን ለማየት ነው። እና እስቲ አብራችን ነው። እና ደግሞ ያልነገርኳችሁ ነገር ምን መሰላችሁ፣ ቭሎግ ልሰራ ነው ብያታለሁ። ከቤት ስወጣ ጀምሮ መንገድ ላይ እየቀረስኩ ነው መሄደው የዛሬ ውሎኝ ብያታለሁ። እና አሁን ቪዲዮውን አርሳ ትቀርፀኛለች ማለት ነው። በቃ ብሎግ ነው የቀን ብሎይ ነው። እና ትቀረጭኝ ትቀርጭኛለሽ ብያታለሁ እንጂ ማኪ አጠገብ እንደዛ ስላልኳት ፕራንክ እንደሆነ አትነቃም ማለት ነው። እና ቤተሰቦች ሰብስክራይብ አድርጉኝ፣ ሼር ላይክ አድርጉኝ።

ማንኪ ግን አለ አይደል፣ ማለት አሪፍ ነው ትይኛለሽ። ብዬሽ ነበር ያሰብኩት መጀመሪያ አሪፍ ይመስል ነበር፣ ግን በጣም እያስተዋልኩ ስመጣ ማስተካከል ምንም ማስተካከል ምንም የሚስተካከል ነገር እና

ብሎጌ እንዳይቋረጥ ድምፁን አወጣዋለሁ። ድምፁን አውጥተሽ ትለቂያለሽ ማለት የሚቆራረጠውን ቆርጠውና ከላይ ላይ ቆርጬ ለቀዋለሁ። አንቺ ምን ትያለሽ? አልቀርፅም ብላ አለች መጀመሪያ ካሜራው የሆነ ጥጥጥ ያለ ነገር። አዎ፣ ባያስታውቅ እንትን የሆነ በብጥበጥ ያለ ነገር ጥጥ ያስታውቅ። አይ አይደለም።

ምን ችግር አለው? አይ ማ አስታይ፣ ዛሬ እኮ አይደለም። እንዴት እንገናኛለን ምናም ስትል በቃ በቃ እንደዚህ አይነት ነገር መጣልኝ። ማለት ማለት አንዳንድ ሰዎች እንደዚህ ያደርጋሉ። ግን እኔ አደግፈው ነበረ። ግን ሳስበው አሁን እንደዚህ

አሁን ማውጪ ስቶጂ ልጆቹ ላይ ነው የሚፈጥሩት። አው በቃ

እሺ ወደዚህ ውጪ ላይ ስትወጪ፣ ታክሲ ስትጂ፣ ምን ስትጂ? አይ ማማ፣ አይ ኖ፣ አይ ሆኖ እንችላለን። እሱ ልመከሽ አንችልም፣ ግን የሚሆን የማይሆን እኮ አዎ እኔ እኛ ላይ ምንም ነገር አይለወጥም።

አረ እማ በማሪያም እና አውጪው። በቃ እማዬ እራሱ ብታይ፣ እሱም ይስቁብሻል። ሲያዩሽ እራሱ ነው የሆነ እንትን ነኝ ብቻ

አይ ባትይ ይሻላል እንደዚህ ከምትሆኝ።